ዛሬውን ደስታ እስቲ በአንድ ቃል ገልጸልኝ። እግዚአብሔር ነው ማመሰግነው።

ይሄን ታሳላ አድርጎ ማህበራዊ ኃላፊነትን እንዲወጣ ይሄን ኤክሰርሳይዝ ሲያደርግ እንደ ግለሰብ እንደ ፋውንዴሽን ማህበራዊ ኃላፊነቱን የሚወጣ ልደሰብ ደስ የታመኙን አላማ በአጠቃላይ በማህበራዊ ኃላፊነታችን ከዚህ ሳቱ በመጀመሪያ ደረጃ እግዚአብሔርን እናመሰግናለን። ከዛም በመቀጠል ጠይቂያችሁ ዋንም ቀን ያላሳፈራችሁኝ በዛሬ በዚህ ደስታ ዚ ስኬት በጉጉት ስትጠብቁ የነበራችሁ አገር ውስጥም እንጭም ያላችሁ ጋ ኢትዮጵያውያን ይህንን ደስታ ለማየት ቀን ተሌት ስትረፉ የነበራችሁ ቪዲዮ በመስራት ፍሩ በማደራረግ ይህንን መልካም ነገር ለማየት ፍሩት ተጠብቀ የነበራችሁ ዛሬ ደግሞ አጠገቤ ላይ የተገኛችሁ ወዳጆቼ ሁላችሁም እንኳን ደስ አላችሁ ለማለት ዳለ። ታምሬን ሞቶርስ መጀመሪያ ቀን እኔ ጋር ስልክ ተደውሎልኝ ከብሮክ ኒውስ ጋር ነበር አብረን የመጣነው እና እንደገባን ቢሮ ሰላም ብሎኝ በክብር ከተቀበሉኝ በኋላ የምትሰራው መልካም ስራ፣ መልካም ተግባር የእኛም ስራ፣ የእኛም መላፍነት ስለሆነ ለበጎ አገልግሎት እንዲውል ከነዚህ መኪናዎች የተሻለውን መኪና መርጠ ተቀበል ነበር የተባልኩት። ትልቅ ላፍነትም ተሰጥቶኝ ስለነበረ እኔ ትንሽ ቀነስ የምለውን መኪና ይሄኛው ይሻለኛል ብዬ እንደ አማራጭ ሲሰጥ ይሄኛው መኪና ሳይሆን አንተ ከምትሰራው ስራ አንፃር። ነዳጅም በደንብ ይቆጥባል። ሃይብሪድም ነው፣ የተሻለ መኪና ነው። እንደምናስበው ዲዛይን ሃይብሪድ ስለሆነ እኛ ይሄንን መኪና ወስነናል አለ። በራሴ ፍላጎት ና ፈቃደኝነት ነው። ታምሪን ሞተር ስቲክቶክ አካውንታቸው ፎሎ እንዲደረግ ያስጀምርኩት ና ከኔ ጋር በመጀመሪያ ቀን እንደተገናኘን መኪናው ፕሮሴስ ይደረግ ዶክመንቶችን ማኑ ቁልፉን ይዞ ወደ ስራ ይባ ስባል እኔ ዛሬ ይሄንን አላፊነት ተቀብዬ ቁልፉን ይዤ መሄድ አልፈልግም። ከኔ ጋር አብሮ ያሉ ይሄንን በጎ ስራ የሚደግፉ በጣም የሚተማመንባቸው በጣም የሚወዳቸውና የሚያከብራቸው የሚወዱ ይህን የሚያከብሩ ኢትዮጵያውያን አሉ። ስለዚህ እኔም በምችለው በትንሹ እንኳን ሊያመሰግናቸው ስለሚፈልግ መኪናውን እናንተ ጋ ይቆይልኝና ከተወሰኑ ቆይታዎች በኋላ ተመልሼ እመጣለሁ እኔን እያቆየዋቸው ከዛ በኋላ እስከ ዛሬ ድረስ ሰፊ ክርክሮች ነበሩ። እኛ ቻሌንጅ አንፈልግም፣ እኛ ፎራ አንፈልግም። ለመልካም ነገር እኛ ምንም የምንፈልገው ምስጋና የለምና፣ ተቀበል መኪናውን፣ ለበጎ አገልግሎት ተጠቀሙ ብለው በተደጋጋሚ ነው በዚህ ጉዳይ ላይ የሚያወሩኝ። እና ፋይናል ግን ዛሬ ከልቤ ላመሰግናቸው የሚፈልገው ያለምንም ስምምነት ያለምንም ጉድ መኪናውን ለበጎ አላማ ነው አንስተው ይሰጡት፣ ምስጋና ይገባል። ታምሪን ሞቶርስ ጋር ከዚህ በኋላ በሚቀበለን ቆይታ እኔም ከነሱ ጋር አብሬ የሚሰራ ከሆነ በውል የተያያዘ ነገር ኖሮ ሳይሆን እንደ ቤተሰብ በጎ ስራ የሚሰራ ድርጅት፣ በጎ ስራ የሚሰራ ግለሰብ ቢሆን በምንችለው ሁሉ መተጋገዝ፣ በምንችለው ሁሉ መተባበር ስላለብን እንደ ቤተሰብ እንደራሳችን ድርጅት አብረን የምንሰራው ነገር አብረን የምንሰራ ይሆናል። እዚህ አጋጣሚ ታምሪን ሞተርስ ሰራተኞችን ማማራችን ሁላችን የሚገ በመሰግናለን እናንተ ያንተ

እንደዚህ አይነት ሰናይ ተግባሮች መልካም ስራዎች በሰው ዘንድ ትርጉም አላቸው። ስለዚህ ሁላችን ሰዎችንም ለሰዎች የመርዳት ፍላጎት በዚህ መንገድ መምጣቱ ማሰራርነት እጅግ በጣም አመሰግናለሁ። ሁሌም በጎንደ እንደዚህ አይነት መልካም እና በጎ ስራዎች ተምሪን ሞተርስ ድጋፍ ምንቀጥለን እናመሰግናለን።